አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ለዚህ ለሲራቱብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪኩንም እስከ መጨረሻው ይከታተሉ። ቪዲዮንም ላይገማር ጀምሮት። የሀያ አመት ልጃገረድ ነች። አይሻ ትባላለች። አይሻ ሐፊዛ አልቁርኣን ስትሆን በአካዳሚ ትምህርትም ሰቃይ ነበረች። የሁለተኛ ደረጃ ትምህርት ቤት እያለች ጀምሮ እውቀቷን ለዳዕዋ ግብዓት ለመዋል ወሰነች። ብዙም አልቆየችም፣ ዳዕያ ሆነች። ወስተማሪ ስለነበረች ጓደኞቿ ብዙ ናቸው። አይሻ ንግግሯ ቁጥብ ነው። ከተናገረች ወደ አላህ መንገድ ጥሪ ማስተላለፍ ነው። ዝም ካለች የዘውትር ተግባሯን ቁርኣን ሙራጃዓ ማድረግ ነው። እናቷ ስለ አይሻ እንዲህ ትላለች። አይሻ ከትምህርት ቤት ስትመጣ አብዛኛውን ጊዜ እያለቀሰች ወይም በጣም አዝና ነበር የምትመጣው። ምሳ ሁሉ በግድ ነበር የምትበላው። ምን ሆነች ነው ብዬ ስቃት ዘወትር የምትመልስልኝ መልስ ተመሳሳይ ስለነበር መጠየቅ አቁሜያለሁ። ንግግሯን ከመጀመሯ በፊት እንባዋ እየቀደማት ለአንዲት ጓደኛዬ ሂደ ሰበብ ሳልሆን ይህ ቀን አመለጠኝ ብላ ተንሰቅስቃ ታለቅሳለች። አብሽሬ ልጄ፣ አንቺ በጓደኞች ላይ አስገዳጅ አይደለችም ከአንቺ የሚጠበቀው ማድረስ ነው ብቻ ነው ብዬ እቅፍ አድርጌ እስማታለሁ። ትረጋጋለች። አንድ ቀን ያለ ወትሮ ከሌሊት መጨረሻ አካባቢ ተነሳው ከከፍሏም ድምጽ ሰማሁ። ሳታጠፋ ረስታ የተኛቸው የቴሌቪዥን ድምጽ መስሎኝ ላጠፋላት ቀስ ብዬ ስገባ ልጅ ቁማ እየሰገደች የቁኑት ዱዓ እያደረገች ነበር። ዱዓዋን ስሰማ ተንሰቅስቅ ያለቀስኩ፣ ከኔ ብዙ እንደራቀች አወቅኩ! ጌታዬ ሆይ ለጓደኞቼ የሂዳያ ሰበብ አድርገኝ፣ ጌታዬ እኔ ለዚህ ዓላማ ተገቢ ካልሆንኩ በሰራሁት ወንጀል ሰበብ የጓደኞቼን ሂዳያ አተዘግይባቸው ብላ እያለቀሰች ዱዓ ታደርጋለች። ጭንቀቷ ሁሉ እንዴት ለጓደኞቼ የሂዳያ ሰበብ ሊሆን ነበር። ልጄ ዩኒቨርሲቲ ከገባች ወራቶች ተቆጠሩ! ከቀድሞ በተሻለ የዳዕዋን ፍሬ ትመለከት ጀመር። ብዙዎቹ በልጄ ሰበብ ሂዳያ ያገኙ ጀመር። ሷሌሕ የሆነ ወጣት ልጄን ለትዳር ጠየቀን፣ አጫንለት። የሰርጓ ቀን ጓደኞቿ ተሰብስበው ሽርጉድ ይላሉ፣ ይደሰታሉ። እሷም በባሏ ደስተኛ ነበረች። አስዋብ ናት! የዙህር ሶላት አካባቢ ሰርገኞች ከእናቷ ቤት ሊወስዷት መጡ። እየተጫወቱ ትንሽ ከቆዩ በኋላ ሰርገኞች ወደ ቤተሰባቸው ሊመለሱ ተነሱ። ሚዜዎቹ ምሽርቷን ሊያመጧት ወደ እሷ ገቡ። የዚህን ጊዜ አዛን ትሰማለች። ውዱእ አድርጋ ልሰግድ ነው ትላለች። ምን ሆነሻል? ምሽሮዎቹ ቆመዋል፣ በዛ ላይ የጌጥ ንብሽ ውሃ ያበላሸዋል። እሱ ጋር ከሄድሽ በኋላ ትሰግጃለሽ አሏት። በአላህ የሆነብኝ ከዓለማቱ ጌታ ማንንም አላስቀደምም፣ ብላቸው ውዱ ካደረገች በኋላ መስገድ ጀመረች። የሁለተኛ ረካዓ የመጀመሪያ ሱጁድ በጣም ረዘመ። ሰርገኛው ይጫጫሉ፣ እረ ዘገየች፣ ምንድን ነው፣ እየሰገደች ነው ይባባላሉ። ሱጁድ ሲረዝም እናት መታ ተመለከተቻት። እጆቿ ልክ እንስሳዎች እንደሚበረከኩት ነበር። በፍጹም ልጇ እንደዚህ አይነት ሱጁድ እንደማትወር ስለ ሱጁድ አወራረድ ጠንቀቃ እንደምታውቅ ታውቅ ነበር። ተጠራች